ሰላም ተወዳጆች፣ ሰላም ተወዳጆች እንደምን አላችሁ? ዛሬ እግዚአብሔር ከፈቀደ የምናየው አላህ የሚለው ስም ከጣውሳት አንዱ እንደሆነ ነው የምንረዳው፣ የምንማማረው ማለት ነው። ከዚህ እንጀምራለን። ሱራ 47 ቁጥር 19 በመጀመሪያ ደረጃ አላህ የሚለው ስም በአረብኛ ቋንቋ አምላክ ማለት አይደለም። ይሄንን ፈጣሪ በልቦናችሁ ያሳደርባችሁ ያ ሙስሊሚ ነው። አላህ ማለት በአረብኛ ቋንቋ አምላክ ለማለት አቻው፣ አምላክ ለማለት አይቻው ኢላህ ማለት ነው። ኢላህ ማለት አምላክ ማለት ኢላህ ማለት አምላክ ማለት ነው። በጣም ይህንን ለማረጋገጥ ራሱ በየቀኑ የምትሏት ነገር አለ። እሷ ምን ሻሃዳ ናት። እዚህ ሱራ 47 ቁጥር 19 ላይ ምን ተሰፈረው? አሁን እዚህ ጋር ላ ኢላሃ ኢለላህ ስትሉ ከአላ በቀር አምላክ የለም ስትሉ ሁለት ስሞች ተጠቅሰዋል። እዚህ ጋር አምላክ ተጠቅሷል። ሁለተኛ ደግሞ አላ የሚለው ቃል ተጠቅሷል እና አምላክ ተብሎ የተተረጎመው የሚተረጎመው በአረበኛ አቻው የአምላክ ኢላህ የሚለው ቃል ነው። ላ ኢላህ ስትሉ አምላክ የለም ማለት ነው። ሶ አምላክ ማለት ኢላህ ሲሆን ኢላ አላህ ያለ አላህ፣ አላህ ደግሞ የሙስሊሞች አምላክ ስም ነው የሚሆነው ማለት ነው፣ እዚህ ጋር በዚህ አውድ መሰረት። ስለዚህ ጥያቄያችን ኢላህ ማለት አምላክ ከሆነ አላህ ማለት ምን ማለት ነው? ጥያቄያችን በአረበኛ ቋንቋ አምላክ ለማለት ኢላህ የምንጠቀም ከሆነና ኢላህ ማለት አምላክ ከሆነ ኢላህ ማለት አምላክ ማለት ኢላህ ማለት አምላክ ማለት፣ አላህ ማለት ደግሞ ምን ማለት ነው? ሰው ይሄንን ለመረዳት የአላህ ማንነት ለመረዳት ወደዚህ እንምጣ። ቁርአን ሱራ ምዕራፍ ስላሳረግ ቁጥር አብራር የሚለውን እንስማ። ምን ይላል? የሚያጠናቸው የሆነ መጽሐፍትን ምንም አልሰጠናቸውም ከአንተ በፊት አስፈራሪ ነብይን ወደነሱ እነሱ አላክንም ይላል። ከመሀመድ በፊት ምንም አይነት ነቢይ ለመካ ህዝብ እንዳልተላከ ምንም አይነት አስፈራሪ ምንም አይነት መጽሐፍትም እንዳልመጣ ምን ብሎ ይናገራል? የሚያጠናቸው የሆነ መጽሐፍትንም ምንም አልሰጠናቸውም ከአንተ በፊት አስፈራሪ ነብይን ወደነሱ አላክንም በማለት ከመሀመድ በፊት ምንም አይነት መጽሐፍት እንዳልተላከ ተላከ ይነግረናል ማለት ነው እና እዚህ ጋር ቁርአን ሱራ ምዕራፍ 28 ቁጥር 46ም ይሄንን በደንብ ሲያጸነው ማለት ነው። በጠራውንም ጊዜ በጥሩ ጎን አልነበርክም፣ ግን ካንተ በፊት ምንም አስፈራሪ ያልመጣላቸውን ህዝቦች ታስፈራራዘን ከጌታ በሆነ ችሮታ ሊገሰጹ ይከጀላልና ይላል እና ግን ከአንተ በፊት ምንም ማስፈራሪያ ያልመጣላቸውን ነው ልታሰራራ መሐመድ የተላከው ይለዋል ቁራኑ ማለት ነው። ይሄንንም በልቦናችሁ ያሳደርባችሁ እውነት ሙስሊሞች በዚህ ቃል የእውነት እናምናለን፣ ይህ ቃል የሰማይና ምድርን የፈጠረ ያላቀ ነው ብላችሁ የምታስቡ ከሆነ ከዚህ ምንድን ነው የምንረዳው? ከሙሐመድ በፊት ምንም አይነት መልእክተኛ፣ ምንም አይነት ነብይ እንዳልተላከ እንረዳለን፣ ለመካ ህዝብ ሶ ይሄ ማለት ምን ማለት ነው? ምንም አይነት መልእክተኛ ካልተላከ ደግሞ ከሙሐመድ በፊት የነበረ የቁረ አምልኮ ሁሉ በነቢያት ያልተሰበከ በመጽሐፍት በነቢያት መጽሐፍት ያልታወ የማይታወቅ ጣዎት አምልኮ ነው ማለት ነው። ከሙሐመድ አምልኮ ውጪ ነው ማለት ነው። ከሙሐመድ በፊት የነበረ አላህ የሚባል ጣዎትም ካለ የማይታወቅ ነው። በነቢያት ያልተሰበከ ጣዎት ነው የሚሆነው ማለት ነው። በሙስሊሞች ዘንድ የማይታወቅ ጣዎት ነው የሚሆነው ማለት ነው። አይ አላህ የሚባል አምላክ ከመሀመድ በፊት በቁረሽ ዘንድ ይመለክ ነበረ የምትለኝ ከሆነ እዚህ ጋር ምን እንደሚለው ቁራን ሱራ ሀያ ስምንት አርባ ስድስት ላይ ከአንተ በፊት ምንም ማስፈራሪያ ያልመጣላቸውን ህዝቦች ታስፈራራለህ ነው የተላከው ተብሏል። ስለዚህ በየትኛው ይህ አላህ ከመሀመድ በፊት የነበረ አላህ ካለ በየትኛው መልእክተኛ ነው የትኛው መልእክተኛ ነው የሰበከላቸው ለቁረሽ ህዝቦች ሀቪሲን ስለዚህ ከመሀመድ በፊት የነበረ አላህ የሚባል አካል የሚሆን ሌላም አካል ካለ ጣዖት ነው የሚሆነው ማለት ነው ሶ ከመሀመድ በፊት ደግሞ አላህ የሚባል ጣዖት እንደነበረ ይመለክ እንደነበረ ኦቪየስ ግልጽ ነው። የሙሐመድ አባት ስሙ ማን ነው? አብዱላህ ማለት ነው። አብዱላህ ማለት ማለት የአላህ አገልጋይ ማለት ነው። ለምን ከተባለ አላህ ሶስት ልጆች አሉት ብሎ አላህ ተሉዛና መናት አሉት ብሎ የሚያመልክ ጣዖት አምላኪ ነበረ የሙሐመድ አምላክ የሙሐመድ አባት። አሁን ለምሳሌ ቁርአን ሱራ ምዕራፍ 16 57 ላይ እዚህ ጋር እንደምትመለከቱት ምን ይላል? ለአላህም ሴት ልጆችን ያደርጋሉ ይላል። ለአላህ ምን ሴት ልጆችን ያደርጋሉ ይላል። እነዚህ ሴት ልጆች ጣዖታት ናቸው። ሉክ እዚህ ጋር ስትመለከቱ ዊኪፒዲያ ገብታችሁት አላት የ360 በመካ ውስጥ የሚገኙ ጣዖታት ውስጥ ያው አላት አለች። እዚህ ጋርም አሉዛ አለ፣ እንዲሁም መናት የሚባሉ አሉ። የአላት ሴት ልጆች ናቸው ተብሎ የሚታሰቡ ማለት ነው። ሶ ቀላል ሎጂክ ልንገራችሁ ማለት አሁን ቃል በቃል አላ ጣዖት ነው የሚል ቁርአን አለ። ቃል በቃል እንደዛ መፈለግ ሞኝነት ነው፣ ምክንያቱም ቢኖር እራሱ ያነሱታል እስከ ዛሬ ድረስ አያቆዩትም። ሰው እዚህ ጋር አሁን ሱራ ምዕራፍ 1657 ላይ ማለት ነው ለአላም ሴት ልጆችን ያደርጋሉ ይላል። እነዚህ ሴት ልጆቹ ጣዖት ከሆኑ አባትየው ምንድን ነው የሚሆነው? ለአላ ሴት ልጆችን ያደርጋሉ። አላት፣ አልዑዛና መናት፣ ሚስት፣ ልጅ አለው ብለው ያስባሉ የቁረሽ ህዝቦች። እነዚህ ሴት ልጆቹ ጣዖት ከሆኑ አላ ምንድን ነው የሚሆነው ራሱ ጣዖት ነው የሚሆነው፣ ማለት ነው። የሙሐመድ አባት አብደላ ነው ስሙ፣ የአላህ አገልጋይ ማለት ነው። ግን ሲኦል ነው የገባው፣ ጣዖት አምልኳል ተብሎ ማለት ነው። ሶ አላህ የሚባል ጣዖት እንዳለ ይህ ያስረግጠልናል ማለት ነው። ሶ ሙሐመድ ይህንን አምላክ ነው የወረሰው፣ የወሰደው ማለት ነው። እንዴት ይታወቃል? ይኸው እዚሁ ላይ ምን ይላል? ለአላም ሴት ልጆችን ያደርጋሉ። ሱብሃነሁ ነው የሚለው አረብኛው፣ ክብር ይግባው ይልና ለእርሱም የሚፈልጉትን ወንድ ልጆችን ያደርጋሉ ይልና አንዳቸውም በሴት ልጅ በተበሰረ ጊዜ እርሱ የተቆጨ ሆኖ ፊቱ ጠቁሮ ይውላል ይላል አሁን እዚህ ጋር አንዳቸውም በሴት በተበሰረ ጊዜ ማን አላ ማለት ነው እርሱ አላ የተቆጨ ሆኖ ፊቱ ጠቁሮ ይውላል ስለዚህ ሴት ልጅ መያዝ አይገባውም መሐመድ ሴት ጣውቶችን ይጣላል ሶ መሐመድ እያለ ያለው ምንድን ነው አላ ሴት ልጆች መያዝ አይገባውም ሴት ልጅ ሚይዝ ከሆነ እርሱ የተቆጨ ሆኖ ፊቱ ጠቁሮ ይውላል ይላል ስለዚህ በአላህ ማንነት ላይ ከቁረሾች አምላክ ጋር መሐመድ ተስማምቷል። በአላህ አምላክ በአላህ ላይ ማለት ነው አላህ የሚባለው አካል ላይ ተስማምቷል። ግን የመሀመድ እንትኑ ሴት ጣዖታትን መሀመድ ስለሚጠላ ኖ በወንድ መበሰር አለበት ነው የመሀመድ ትግሉ ማለት ነው። ለዚህ ማስረጃችን ምንድን ነው? እዚሁ ላይ ሱራ ምዕራፍ 53 ቁጥር 21 ላይ ስንመለከት ማለት ነው። እነዚህን ከ19 ጀምረን ስናነባው አላህ ተሉዛና መናትን ያነሳሳቸውና ምን ይላል አላህ? አሉዛና አያችሁን? ሶስተኛውቱን አነስተኞቹ መናትን የአላህ ሴት ልጆች የሚባሉት ማለት ነው መናትን አያችሁን? የምትገዟቸው ኃይል አላቸውን? ይልና ለእናንተ ወንድ ለእርሱም ሴት ልጅ ይኖራልን? ይቺ ያን ጊዜ አድሏዊ ክፍያ ናት ይላል እና አላህ ምን እያለ ነው ተመልከቱ። ኖ ኖ ኖ ይሄ አድሏዊ ክፍያ ነው። እያዳላችሁ ነው። ምንድነው ያዳሉት? ሀያ አንድ ላይ ለእናንተ ወንድ ለእርሱም ሴት። ለካ የቁረሽ ህዝቦች ምን አደርገዋል? ለአላ አላ ታሉ ዘና መናትን ሴት አደረጉለት። ለ ለነሱ ደግሞ ማለት ነው ወንድ ጣወታትን፣ እነ ሁባ ላይ ተባለ ወንድ፣ አሁን ጣወታል በካባ ውስጥ የሚገኝ አደረጉለት። ሶ መሀመድ እየተናገረ ነው ማለት አላ ነው የገለጸልኝ ያለ እየተናገረ ነው። ይኸው እዚህ ጋር ምን ያህል ይቺ አራዊ ክፍያናት አንፌር ዲቪዥን ነው የተከፈ ስታከፋፍሉ በትክክል አላከፋፈላችሁም። ሙስሊም ወንድሞቼ ሆይ፣ አሁን እንደዚህ ሰማይና ምድርን የፈጠረ አምላክ ምናምን ብላችሁ ያሰባችሁ ከሆነ ይህንን ሀሳብ አታገኙትም። የዚህ የቁርአን ክፍል ሀሳብ አታገኙትም። አውርዱት፣ አውርዱት ወደ መሬት፣ ወደ ካባው ሰዱትና ያንን ይህን ሀሳብ ለመረዳት ተመልክቱ። መሐመድ ምን እያለ ነው? ወይ ደግሞ መሐመድ ተገለጠልኝ እያለ ምን እያለ ነው አላህ እየተናገረ ነው። ምን እያለ በማመር ላይ አሮ ማለት ነው። ይህቺ አራዊ ክፍያ ናት። አንፌር ዲቪዥን ነው የተከፋፈላችሁት ለምን ከተባለ ው ሀያ አንድ ላይ ለእናንተ ወንድ ጣዖታ አደረጋችሁ ወሰዳችሁ። ለእርሱም ሴት ለአላህ ሴት ልጆችን ሰጣችሁት። አላህ ታሉዛና መናት የሚባሉትን ያየ ነውም ማለት ነው ሰጣችሁት ለእናንተ ግን ወንድ አደረጋችሁ ወንድ ልጅ ወይ ወንድ ልጅ እንዲይዝ አደረጋችሁ። ለአላ ማለት ነው ወንድ አሁን ለምሳሌ ለምሳሌ እዚህ ጋር ሁባል የተባለው ሰርች ማድረግ ትችላላችሁ። ሁባል ወንድ የሆነ ጣዖት በ360 ጣዖቶች ውስጥ አንዱ ነው እና ቁረሾች ምን አደረጉ ለነሱ አላ አላ አለ ወንድ ደግሞ እንደ ልጅ አድርገው አስያዙት ለሙሐመድ ለሙሐመድ ደሞ አለ አለ ሴት ልጆች አላት አሉ ዛና መናት ብለው አደረጉላቸው። ሶ ይሄን እየተከራከረ ነው መሐመድ እኔ ሴት ጣዖት አይገባኝም ወንድ ጣዖት ሊሆን ይገባል። ይቺ አራዊ ክብያ ናት። እኩል አይደለም ያከፋፈላችሁት እያለ መሐመድ ሲበሳጭ ሲቆጣ እናገኘዋለን ማለት ነው። ሶ መሐመድ እዚህ አተሳሰብ ውስጥ ነው ያለው። ካባ ውስጥ ነው ያለው። ሰው ሙስሊም ወንድሞቻችን እናቶቻችን ነው ከዚህ ካባ ነው ውጡ ከነአን ግቡ የጽርቅ መንገድ ዛሬ ፈልጉ ካባ ጣኦት ነው የሚመለከው የምንለው መዝሙረ ዳዊትም ዳዊት በመዝሙሩ ምንድን ነው ያለው አማልክት የሆሙ ለአህዛብ ዘወርቀ ወዘብሩር ግብረ እደጉ አለሚያው የአህዛብ አማልክቶች የብርና የወርቅ የጅል የጅንትን ስራዎች ናቸው አይን ቦሙ ወእየሬ አይን አላቸው አያዩም እዝን ቦሙ ወይሰሙ ጆሮ አላቸው አይሰሙም አንፍ ቦሙ እያጼኑ አፍንጫ አላቸው አያሸቱም እና መሐመድ ያለው እዚህ ነው። እባካችሁን ከዚህ ጨለማ ውጡ ነው እያልናችሁ ያለ ነው። መሐመድ ከካባ እንዳልወጣ አሁን የምንረዳው እዚ እዚው ሱረቱል ኢኽላስ 112 2 ላይ ምን ይላል? አላሁ ሰመድ ይላል። እቺ ሰመድ ስታያችዋለች። አላህ ሰመድ ነው ይላል። እና ምን ማለት ነው የሚለውን እንመለከታለን። ሰመድ ማለት ምን ማለት ነው ብለን ስንመለከት፣ ማለት ነው ተፍሲር ኢብን ከፊር፣ እንግዲህ ታላቁ ተፍሲር ማለት ነው ሱራ 772ን ሲፈሰረልን ማለት ነው ምን ይለናል ይሄው አማርኛውን እንመልከተው መሐመድ ቢን ኢስሐቅና ሌሎችም ጣወታትን ጣዖታትን ያመልኩ እንደነበረ ጠቅሰው ነበረ አንደኛው ሰመድ ይባላል ይላል ወቀድ ዘከረ መሐመድ ቢን ኢስሐቅ ወገረው ካነ አብዱን አስና መንፈሰን ለሚካለ ለሁ እቺ ይታያቸዋለች ሰመድ መጨረሻ ላይ ያለችው ሰመድ ጣዖታትን እና መሐመድ ቢን ኢስሐቅ ያመልኩ ነበረ ከዛ ውስጥ አንዱ ጣዖት ሰመድ ነው ይላል ያደመኩበት የመጨረሻ ፊደል ካለለው ሰመድ ይላል። ይሄ ስረቱን ኢክላስ ላይ የሰፈረው ማለት ነው። እዚህ ጋር የምታዩት ማለት ነው። ሰመድ ይሄ ተንሚል ፈታ ደማ በሰባተኛ ክፍለ ዘመን የሉም። እነዚህ ነጠብ ጣቦች ማለት ነው። ይሄ ከላይ ከላይ የምታዩቸው ፈታ ደማ ከስራ የሉም። ቁረሾች እንዲቀበሉት መሐመድ ጣዖታቱን ወደ አንድ ያመጣ ነበረ እና ይኸው አላሁ ሰመድ በማለት አላህና ሰመድን አምጥቷል ማለት ነው። ይኸው ሰመድ የተባለው ጣዖት የጣዖት እንደሆነ እዚህ ጋር ተመልክተናል ማለት ነው። አንዱ ስሙ ሰመድ ይባላል በማለት አላሁ ሰመድ በማለት አላህና ሰመድን ወደ አንድ እንዳመጣ እንመለከታለን ማለት ነው። ሌላው ደግሞ አላህና አክበርን መሐመድ አንድ ላይ እንዳመጣ ማለት ነው በዚህ በ ሙአጀም ኢላሃት አልአረብ ቀብለል ኢስላም ከእስልምና በፊት የነበሩ ጣኦታት በሚል መጽሐፍ ማለት ነው አልአክበር አልአክበር ማለት ምን ማለት እንደሆነ ሲፈታ ጎግል ትራንስሌት ካለ እዚህ ጋር ምን ይለናል መሰላችሁ አልአክበሩ ሰነመ ቁረይሽ ይላል የቁረሽ ጣኦት ነው ይለንና ማለት ነው ሰነመ ቁረሽን የኩሉ ያቁሉ አልከታቢ በግዳዲ? ካነ ተነመን ሚን ነሃስ ከነሃስ የተሰራ እንትን ነው ይላል። ጣዖት ነው ይልና መጨረሻ ላይ ካያችሁ ወመውዱአን አላ ዛህሪል ካበት ይላል። ምን ማለት ነው? በካባ ጣሪያ ላይ የተቀመጠ ነው ይልና በካባ በካባ ጣሪያ ላይ የተቀመጠ አልአክበር የተባለ ጣዖት እንዳለ ይነግረናል ማለት ነው። ይሄ ክፍል ማለት ነው። ስለዚህ አልአክበር የተባለው ጣኦት እንደሆነ እንረዳለን ማለት ነው። ሶ ይሄን ሁሉ ስንመለከት መሐመድ አላህና አክበርን አላሁ አክበር ብሎ ማዋሃዱን አላህና ሰመድን አላሁ ሰመድ ብሎ ማዋሃዱን ስንመለከት ምንድን ነው እንረዳው? መሐመድ አማልክቶችን አንድ እንዳደረጋቸው እንረዳለን ማለት ነው። ለዚህም ነው ይሄ ነው የቁረሽ ህዝቦችን ያስገረማቸው እና ያስደነቃቸው እና ያናገራቸው። በዚህ በሱራ ምዕራፍ 38 ቁጥር 5 ላይ ስንመለከት ምን ይላል መሐመድ ቁረሾች በጣም እንደተደነቁ ይነግራል። ይነግረንና እንዲህ ይላሉ ተደንቀው ማለት ነው። መሐመድ አማልክቶችን አንድ አደረጋቸውን ይህ የሚያስደንቅ ነገር ነው ይላሉ። ቁረሾ ተደንቀዋል። ተደንቀው ምን አሉ? መሐመድ አማልክቶችን አንድ አደረጋቸውን ይህ የሚያስደንቅ ነገር ነው አሉ። ምክንያቱም አላህና አክበርን ይኸው አላሁ አክበር ብሎ አላህን ከአክበር ጣዖት ጋር እንዲሁም ደግሞ አላሁ ሰመድ በማለት ሰመድን አላህና ሰመድን አንድ አድርጓቸዋል ማለት ነው። በዚህ መልኩ ነበረ መሀመድ አላማው ማለት ነው። አረብ የሆኑትን ተከታዮቹ አድርጎ አረብ ያልሆኑትን። ግብር ማስከፈል ነበርና እቅዱ ይህን እንዲሳካለት ኢንተርናል አንድነት፣ የውስጥ አንድነት ማምጣት ነበረበት። በመካ ውስጥ አንድነት ለማምጣት ብዙ ጣውታትን ስለሚያመልኩ ወደ አንድ ማምጣት ነበረበትና ይህንን ያደረገው ለዚያ ነው፣ ለዚህ ነው። በዚሁ ተፍሲር ላይ ስንመለከት ሱራ ሰላሳ ስምንት ቁጥር 5 መሀመድ አማልክቶችን አንድ አደረጋቸውን ይህ የሚያስደንቅ ነገር ነው የሚለውን ተፍሲር ስንመለከት ማለት ነው ምን ይላል መሀመድ አጎቱን እንስማማ አጎቱ አቡታሊም ሊያስማማቸው ሲሞክር ለቁረሽ ህዝቦች መሐመድ እንዲህ ብሏል። ኦ አንክል አጎቴ ሆይ ኦል አይ ወንት ፍሮም ዜም ኢዝ ዋን ወርድ ከነሱ የምፈልገው አንድ ነገር ነው። which if they said ይሄንን ካሉት ያደምኩበትም በቢጫ ያደምኩበትን ተመልከቱ which if they said ካሉ ይህንን ይላል the arab will become their followers and the non-arab will pay jizya for them ይላል አረቦች የእነርሱ ተከታዮች ይሆናሉ፣ አረብ ያልሆኑት ደግሞ ለእነሱ ግብር ይከፍላሉ ይላል። ስለዚህ የሙሐመድ እቅዱ ምንድን ነው? አረቦችን አንድ አድርጎ ተከታዮቹ እንዲሆኑ እንዲሁም ደግሞ ነን አረቦች አረብ ያልሆኑት ደግሞ ለእርሱ ግብር እንዲከፍሉለት ነበረ የመሐመድ ነበር። ይህንን ለማሳካት ጣዖቶችን አንድ ያደርግ ነበረ። እናም ይኸው ለዚህ ነው ይለናል እዚህ ወደ መጨረሻ ላይ ስታነቡ ስታነቡ he has made one god into one god, verily this is curious things ይላል ዴን ዲስ ፓሴጅ ወዝ ሪቪልድ እና መሐመድ አማልክቶቹን አንድ አደረጋቸው፣ ይህ የሚያስደንቅ ነገር ነው የሚለው የዚህን ሰዓት ወረደ ይላል። መሐመድ ይህንን እንትን ሲያደርግላቸው ኑ እኔ የምፈልገው አንድ ነገር ነው፣ ይህንን ካላችሁልኝ አረቦች ተከታዮች፣ አረብ ያልሆናችሁ ደሞ ግብር ለእናንተ ግብር ይከፍላሉ፣ እና ይህንን ቃል በሉልኝ አላቸው። ይህ አንዱ ቃል ምንድነው ስንል ማለት ነው ሻዳ ነው። ይህ ማለት ምን ማለት ነው? መሐመድ እቅዱ ማለት ነው አማልክቶቹን አንድ አድርገን አላ ታሉ ዘመናት እንዲሁም ደግሞ ሰምድ አክበር፣ እነዚህን አንድ አድርጋችሁ ብቻ በአላህ ስም አንድ አድርገን ይሄው። ይህንን ካላችሁልኝ እያለ ነው ማለት ነው። አላህ አንድ ነው ካላችሁልኝ በዚህ በአላህ አንድነት ሁሉንም ጣውታት በአላህ ስም አንድ አድርገን ይሄው። አላሁ ሰምድ በማለት አላህና ሰምድ፣ አላሁ አክበር ማለት አላህና አክበር አንድ አድርገን በአንድ አላህ አድርገን በዚህ ከተስማማ ምን አለ መሐመድ፣ አረቦች የእናንተ ተከታዮች ሆናሉ፣ አረብ ያሉኑት ደግሞ ለእናንተ ግብር ይከፍላሉ ሲላቸው ሲላቸው ከዛን ቁረይሽ ተደንቀው ምን አሉ ይለናል መሐመድ። ሱራ ሰላሳ ስምንት አምስት ወረደ ማለት ነው መሐመድ አማልክቶችን አንድ አምላክ አደረጋቸው ሆነ። ይህ የሚያስደንቅ ነገር ነው የሚለው ቨርስ ወረደ ማለት ነው። ስለዚህ መሐመድ ፈጽሞ ከጣዖት አልወጣም ነበረ። መሐመድ ጣዖት ውስጥ ነበረ አለማውን ለማሳካት ሲል ማለት ነው። ኢብን አሁን ለምሳሌ ሶላትና ሶም እራሱ ኬት ነው የመጡት ሲባል እዚህ ጋር በሱራ ምዕራፍ አምስት ስልሳ ዘጠኝ ላይ ማለት ነው ተፍሲር ኢብን ከሴርን ስንመለከት ሱራ 569 ላይ ሶምና የእስልምና ጾምና ጸሎት ኬት እንደመጣ ይነግረናል። እንደዚህ ይላል። አማርኛውን ላንብብላችሁ። ሳባ ሳባውያን ይላል በኢራቅ አቅራቢያ ያሉ ህዝቦች ናቸው። እነርሱም በኩፋ ውስጥ ያሉ ናቸው። በነቢያት ሁሉ አምነው በየአመቱ ሰላሳ ቀን ይጾማሉ። ወደ የመን በየቀኑ አምስት ጊዜ ይጸልያሉ ይላል እና ከሳቢያን የተወሰደ ነው። ሳባውያን የሚባሉ አሉ ከመሐመድ በፊት የነበሩ ማለት ነው። እና እነሱ በቀን አምስቴ የሚጸልዩ እንዲሁም ደግሞ በአመት 30 ቀን የሚጾሙ ነበሩ እና መሀመድ ከነዚህ ነው፣ ከሳቢያን አምልኮ የተወሰደ ነው። ኢቭን መጾምና ማያጸሉ ሳቢያውያን፣ እንግዲህ ሰርች ስታደርጉ በሜሶፖታሚያ ጣውት አምላኪያን እንደሆኑ ይናገራል ጉግል። እና መጽሐፍት መመልከት ትችላላችሁ። ሳቢያውያን ጣውት አምልኮን ያምልኩ እንደነበረ ማለት ነው። ኮኮብም የሚቆጥሩ እንደነበረ የሚናገሩ የመጽሐፍት አሉና። ኢቭን ከነዚህ ነው። ኢቭን ጾምና ጸሎቱ ራሱ የወሰደው እነዚህንም አንድ ለማድረግ መሀመድ ሞክረዋል። ለዚህም ነው ሱራ ምዕራፍ እዚሁ ሱራ 569 ስንመለከት ሳቢያኖችም ክርስቲያኖችም ይጸድቃሉ እያለ ይናገር ነበረ መሀመድ፣ እነዚህንም ለማዋሃድ ወደ ራሱ ለማምጣት ማለት ነው። ስለዚህ መሀመድ በአጠቃላይ ያደረገው ምንድነው? እነዚህን ሁሉ አስቦ ማለት በአላህ ማንነት ላይ ስንመለከት ማለት ነው መሀመድ አላን የሚለውን ጣውት ከነሱ ወሰደና የራሱ ፊውቸር ጨመረበት። ምን የሚል አልወለደም አልተወለደም የሚል የራሱ የሆነ ፊውቸር ጨመረበት። የራሱ የሆነ ምናባዊ አምጥቶ አስገባበት፣ አልወለደም አልተወለደም ብሎ ማለት ነው። ሶ ከክርስቲያኖችና አይሁዶች አንጻር ሲታይ ማለት ነው፣ የክርስቲያኖችና የመጻፉ ሰዎች አምላክ ደግሞ ልጅ አለው፣ ልጆች አሉት፣ የጸጋ ልጆች አሉት። እንዲሁም ደግሞ የባህሪ ልጅ አለው እና ከነቢያት እምነት ጋር ፈጽሞ የተለየ ነው፣ የመሀመድ አምልኮ ይሄ ሙሐመድ የሰጠው ፊውቸር አይወልድም አይወልድም ብሎ የሰጠው ፈጽሞ ከነቢያት አምላክ ፈጽሞ የራቀ ነው። ለምሳሌ ሙሴ ምን አለ ስንል ሙሴ በዘዳግም ምዕራፍ 14 ላይ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ በማለት እስራኤላውያንን እግዚአብሔር የጸጋ ልጅ እንዳለው ይናገራል። እንዲሁም ዘጸአት አራት ላይ እግዚአብሔር ፈርዖንን ማለት ነው እስራኤል የበኩር ልጄ ነው፣ እነርሱን ስላለቀክ ልጆችን ስላለቀክ የበኩር ልጆች እንዳለ ይሞታሉ ብሎ በግብጽ የበኩር ልጅ በግብጽ የተወለደ ሁሉ የበኩር ልጅ እንዲሞት አድርጓል። እግዚአብሔር ምን በማለት እስራኤል የበኩር ልጄ ነው ልቀቀው ብሎ በመናገር ማለት ነው እና እግዚአብሔር የጸጋ ልጆች እንዳሉ እንረዳለን። በመጽሐፍ ቅዱስ በወንጌልም ስንመለከት ጌታችን አምላካችን ኢየሱስ ክርስቶስ አባታችሁ ነው ብላችሁ ጸልዩ ብሎናል። እንደ አባት አባት ስለሆነን አባታችሁ ነው ብላችሁ ጸልዩ ብሎ ነግሮናል። ሰው በዚህ ጉዳይ ላይ የመሐመድን አምላክ የሙሐመድ ምናባዊ አምላክ ምን ብሎ ይናገራል? በቁራኑ መሐመድ በምናቡ የፈጠረው እንትን ምን ብሎ ይናገራል? እንዴት እናንተ ልጅ ከሆናችሁ ለምን ይቀጣችኋል? ይላል። ሱራ ምዕራፍ 5 68 አካባቢ ላይ ነው ያለው። ምን ይላል? እናንተ ልጆች ከሆናችሁ ለምን ይቀጣችኋል? ይላል፣ የመሐመድ ምናባዊ አምላክ ማለት ነው እናንተን ፈጣሪ አምላካችሁ ስለሚቀጣችሁ እናንተ ልጆች አይደላችሁም ብሎ ይናገራል። እና ይሄ ማለት መሀመድ ስለ አባትና ልጅ ራሱ ያለውን ግንኙነት አያውቅም። ምክንያቱም አባትና እናት የለውም፣ ሳይኖሩ ነው። ካለ እናት ካለ አባት ነው ያደገው። ነገር ግን በእናትና በአባት ያደገው ቅዱስ ጳውሎስ ምን ይላል? በቅጣት ታገሱ። አባቱ የማይቀጣው ልጅ ማን ነው ይልና፣ ማለት ነው እግዚአብሔርም እንደ ልጆች ያደርጋችኋልና ይልና፣ ካለ አባት እግዚአብሔር ባይቀጣችሁ አባታችሁ የማይቀጣችሁ ከሆነ ልጅ ሳትሆኑ ዲቃላዎች ናችሁ ይላል። ስለዚህ የመሀመድ አምላክ በአጭሩ ከ ከክርስቲያኖችና አይሁዶች አምላክ ፈጽሞ የራቀ ነው። ልጅ ሊይዝ ፈጽሞ የማይችል ነው። ሌላው ዳዊት ምን አለ? ዳዊት እግዚአብሔር የባህሪ ልጅ እንዳለው ማለት ነው። በመዝሙር ሁለት ሰባት ላይ እግዚአብሔርም፣ ከመዝሙር ሁለት አንድ ላይ ጀምረን ስናነብ ምን ይላል? ለምን ታንገለጉ? አዛው አዛው ለምን አንጎረጉራሉ ህዝብ፣ እስከንቱ ነገር ለምን ይናገራሉ? በእግዚአብሔርና በመሲው ላይ ተነሱ እያለ ይናገርና ሁለት ሰባት ላይ እግዚአብሔር መሲ መሲው የእርሱ ልጅ እንደሆነ ምን ይላል? እግዚአብሔር ይቤል እኔ እግዚአብሔርም ማለት አንተ ልጄ ነህ፣ እኔ ዛሬ ወለድኩ ይላል እግዚአብሔር ምናምን ብሎ ተናገረ። አንተ ልጄ ነህ አለ። አንደኛ አንተን ልጄ ነህ በማለት እግዚአብሔር ልጅ እንዳለው ሲቀጥል ደግሞ ማለት መሲው የእግዚአብሔር ልጅ እንደሆነ ይናገራል ማለት ነው። ዕብራውያን አንድ አምስት ላይ ቱርጓሜው እንትን ፍጻሜው አለ እና እግዚአብሔር ልጅ እንዳለው የባህሪ ልጅ እንዳለው እግዚአብሔር ራሱ ምን ይላል? አንተ ልጅ ነህ እኔ ዛሬ ወለድኩ በማለት መሲሁ የእግዚአብሔር ልጅ እንደሆነ ተናግሯል። ይሄ ብቻ አይደለም። ሶሎሞን በምሳሌ 30 ቁጥር በመጽሐፍ ምሳሌ ሰላሳ አራት ላይ ወደ ሰማይ የወጣ የወረደስ ማን ነው ነፋስን በእጁ የጨበጠ ማን ነው? የምድር ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ ዘንድ እንደሆነ ስሙ ማን ነው? ልጁስ ማን ነው? በማለት ሰማይና ምድርን የፈጠረ አምላክ ነፋስን የጨበጠ ወደ ሰማይ ወጣ፣ ወደ ምድርም የወረደ አምላክ ልጁስ ማን ነው ማለት ልጅ እንዳለው ይናገራል ማለት ነው። ይህ ብቻ አይደለም። ኤርሚያስ ነቢዩ ኤርሚያስ ምን ይላል? በተረፈ ባሮክ ሀምሳ ሶስት ቁጥር 5 ላይ የአምላክን አምላክ ልጅ አምላክን አየሁት ይላል። የአምላክን ልጅ አምላክ አየሁት ማለት አምላክ ልጅ እንዳለው ይነግረናል። ይህ ብቻ አይደለም። ዮሐንስ ወንጌላዊ ይቅርታ፣ ዮሐንስ መጥምቁ በዮሐንስ ወንጌል ምዕራፍ አንድ ሰላሳ አራት ላይ ምን ይላል? እኔም አይቻለው እርሱም የእግዚአብሔር ልጅ እንደሆነ መስክር ያለው በማለት ዮሐንስ እግዚአብሔር ልጅ እንዳለው ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ እንደሆነ የባህሪ ልጁ እንደሆነ ይነግረናል። አብም በሕዝብ በተሰበሰበበት በዮርዳኖስ ዮሐንስ እያጠመቀ እያለ ምን ብሎ ተናግሯል? በርሱ ደስ የሚለኝ የምወደው ልጄ እርሱ ነው ብሏል። አብ ምን አለ? በርሱ የም ደስ የሚለኝ የምወደው ልጄ ነው ብሎ ድምፁን አሰምቶ በዮርዳኖስ ተናግሯል ማለት ነው። እንዲሁም ደግሞ መልአኩ ቅዱስ ገብርኤልም እመቤታችንን ሲያበስራት ማለት ነው ነው ትጸንሻለች። መንፈስ ቅዱስ በአንቺ ላይ ያራለን መንፈስ ቅዱስ በአንቺ ላይ ይመጣል የሉል ኃይልም ይጸልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል በማለት መላኩ ቅዱስ ገብርኤልም የሚወለደው ከማርያም የሚወለደው የእግዚአብሔር ልጅ እንደሆነ ነግሯታል ማለት ነው። እንዲሁም ጌታችን አምላካችን ኢየሱስ ክርስቶስ ራሱም በዚህ በዮሐንስ ወንጌል አስር ሰላሳ ስድስት ላይ ምን ይላል? የእግዚአብሔር ልጅ ነኝ ስላልኩኝ በማለት የእግዚአብሔር ልጅ እንደሆነ ነግሮናል ማለት ነው። ስለዚህ ፈጽሞ ከመሐመድ አምላክ ጋር ፈጽሞ የተለየ ነው ማለት ነው። የመሐመድ አምላክስ ምን ይላል? አልወለደም አልተወለደም ይላል። መጨረሻ የሰው ልጅ ሊሆን የሚችለው ባህሪያን ይውላል። ሱራ ምዕራፍ 19 93 89 እስከ 93 ላይ እንደውም ተካዱ ሰማዋቱ የተፈጠርነ ምን ወተን ሸኮል አርድ ወተን ኪሩል ጅባሉ ይላል። ልክ አላል ልጅ ነው ሲባል ተራሮች ሊወርቁ፣ ሰማያት ሊሰነጠቁ ይደርሳሉ በማለት ፈጽሞ አላ ልጅ ሊኖር እንደማይችል ሱረቱል ኢክላስ 112 ላይ አልወለደም፣ አልተወለደም ፈጽሞ ልጅ ሊይዝ እንደማይችል አስረግጦ ይናገራል። እንደውም ኢሳ ያላ ልጅ ነው የሚሉ አላህ ያጥፋቸው ይላል ሱራ ምዕራፍ 9 28 አካባቢ ስታዩት ምን ይላል አይሁዶች ኡዘይር ያላህ ልጅ ነው አሉ ክርስቲያኖች ደግሞ ኢሳ ያላህ አልመሲህ ኢሳ ያላህ ልጅ ነው አሉ አላህ ያጥፋቸው በማለት ኢሳ ፈጽሞ ኢየሱስ ለማለት ነው ኢሳ የሚጠቀመው እሱ ቁርአኑ ኢሳ ፈጽሞ ያላህ ልጅ ሊሆን እንደማይችል ይናገራል ማለት ነው ምክንያቱን ሲያቀርብ ደግሞ ምንድን ነው የሚለው? ያለ ሚስት እንዴት ነው አላህ ልጅ ሊኖሩ የሚችለው በማለት ይናገራል። ተመልከቱ፣ ከእርሱ በፊት የነበሩት ሁሉ ነቢያት እግዚአብሔር ልጅ አለው እግዚአብሔር ልጅ አለው እግዚአብሔር ልጅ አለው እግዚአብሔር ልጅ አለው ብሎ ሰበኩ፣ አስተማሩ። ክርስቶስ በስጋ ተገልጦ እኔ እግዚአብሔር ልጅ ነኝ ብሎ መሰከረ አብም መሰከረ ከዚህ በኋላ ከስድስት መቶ ዓመት በኋላ መሐመድ አንድ ያልተማረ ነቢ ከክርስቶስ ከተወለደ ከሰባት መቶ ዓመት በኋላ መቶ ምን ይላል የራሱን ህግ የራሱን የመሰለውን ይናገራል ማለት ነው ምን እያለ እንዴት ያለ ሚስት ልጅ ሊኖረዋል አለ አላህኮ ልጅ እንዲኖረው ከተፈለገ ሚስት ሊኖረው ይገባል በማለት ይናገራል ምን ያህል አለማወቅ ምን ያህል አለማስተዋል እንደሆነ ምድራዊ ነገር መሐመድ እንዳሰበ ምድራዊ ሎጂክ እንዳቀረበ ከዚህ እንረዳለን። ምክንያቱም እንዴት ነው እመቤታችን ቅድስት ድንግል ማርያም ያለ ባል ልጅ ሊኖራት ይቻለው? እመቤታችን እንደ ስልምና አስተምረው መሪያም ያለ ባል ልጅ ኖሯታል። መሪያም ያለ ባል ልጅ ከኖራት እንዴት ነው አላህ ያለ ሚስት ልጅ ሊኖር የማይችለው? አብስን ሲቀጥል ለፈጣሪ የሚሳነው ነገር አለ እንዴ? የለም። ሰው መሐመድ የራሱን ሀሳብ እንትን ለማድረግ ማለት ነው ክርስቲያኖችና አይሁዶች ላይ አልቀበለም ሲሉት ወደ መጨረሻ ላይ ተቃራኒ ማድረግ ዘመቻ ካፍቶ ነበርና ያኔ ነው ሲከራከር እንዴት ያለ ሚስት ልጅ ሊኖረው ይችላል? በማለት ዊክ የሆነ አርጊመንት አቅርቧል ማለት ነው። እኔ ወንደላጤ ነኝ፣ እኔ ወንደላጤ ነኝ። እውነት ነው፣ ያለ ሚስት ልጅ ሊኖረኝ አይችልም። እና የማመድ አስተሳሰብ አላም እንግዲህ ወንደላጤ ከሆነ እንደኔ እንደ ሰው ከሆነ ኦፍ ኮርስ ሊሆን ይችላል። ነገር ግን ሰማይና ምድር የፈጠረ አምላክ እንዴት ነው ሁሉን የሚችል አምላክ እንዴት ነው ያኔ ሚስት ልጅ ሊኖረው የማይችለው? ስለዚህ ባጭሩ ማለት ነው የመሐመድ አምላክ ፈጽሞ ከክርስቲያኖች አምላክ ጋር ከአይሁዶች አምላክ ጋርም ፈጽሞ የተለየ ነው። ለዚህ ነው ምን የምንለው ወይ ርኢና አላየንም፣ ወኢ ሰማይ አልሰማንም፣ አበዊ ነገሩነ አባቶቻችንም አልነገሩን። እንዲህ አይነት የሆነ አምላክ የማይወልድ የማይወለድ አምላክ አልሰማንም፣ አላየንም፣ አባቶቻችንም አልነገሩንም። ሁለት እጆቹ ተሚያ እንደሚናገር ሁለት እጆቹ በቀኝ በኩል እንደሆኑ ይናገራል። ሱና ላይ የሰፈረ ነው። እንደዚህ አይነት አምላክ ሁለት እጆቹ በቀኝ በኩል አለው ብሎ የትኛው ነብዬ ነው የሰበቀው አብርሃም ነው? ይስሐቅ ነው? ያዕቆብ ነው? ዳንኤል ነው? ኤርሚያስ ነው። የትኛው ነብይ ነው ፈጣሪ ሁለት ልጆቹ በቀኝ በኩል ናቸው ብሎ የሰበከው? ስለዚህ አላየንም፣ አልሰማንም አባቶቻችንም እንደዚህ አይነት የሆነ አምላክ አልነገሩንም ነው ይምን ተሚያ እንደሚነግረን ሀጀር አላስወድ የአላህ ቀኝ እጅ ነው ይለናል። እንግዲህ ሀጀር አላስወድ ድንጋይ ነው። ይህ ድንጋይ የአላህ ቀኝ እጁ ነው ይለናል። ተመልከቱ፣ የአላህ ሀጀር አላስወድ የአላህ ቀኝ እጅ ቀኝ እጅ ድንጋይ ከሆነ ሁለመናው የአላህ ሁለመናው ድንጋይ ላይ ለመሆኑ ማስረጃው ምንድን ነው? ስለዚህ እንደዚህ አይነት ሀጀር አል አስወድ አላቀኝ እንጂ የሆነለት እንደዚህ አይነት አምላክ አልሰማንም፣ አላየንም፣ አባቶቻችንም ፈጽመው አልነገሩንም። አላሁ አክበር ማለት አላና አክበር አንድ የሆኑበት አላሁ ሰምድ በማለት አላና ሰምድ የተባለ ጣዖት አንድ የሆኑበት እንደዚህ አይነት አምላክ አልሰማንም፣ አላየንም፣ አባቶቻችንም አልነገሩንም። ወስብሐት ለእግዚአብሔር።